እርቀት ገድቦኝ በደስታችሁ እለት ባልገኝም የደስታችሁ ተካፋይ ግን ቆኛለሁ። ብዙ ጊዜ መንፈሳዊ ሚዲያ ላይ የሚሰሩ ሰዎች በጣም ፈተና ይበዛባቸዋል። ትንሽ ገንዘብ ያለው ሰው ትንሽ የሚታወቅ ሰው ነገሮችን በጣም አጋንኖ ማሳየት ይፈልጋሉ። አንደኛ ሚዜ ማን ነበር ካልሽኝ፣ የነጋሽ ናት ነበር። በቁርባን ከተጋባ ሰው መፋታት አይቻልም የሚል ምክንያት ይሰጣልና ሰው ለመፋታት የሚያስብ ከሆነ መጀመሪያ ስለምን ይጋባል? ለምን ትጋቢያለሽ? አለማዊ ጋብቻ ሲጀምር ቤተክርስቲያን አታውቀውም። ቤተክርስቲያን የማታውቀውም ጋብቻ ደግሞ ክርስቶስ አያውቀውም ማለት ነው። በቤተክርስቲያን ድርድር ማያቅሳ ነውና፣ የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ሰላም ጤና ይስጥልኝ። ውድ የመምህር ደረጀ ዘወይንዬ የቤተሰቦቻችን እንደምን አላችሁ? ዛሬም እንደተለመደው እንግዲህ በአዲስ ርዕሰ ጉዳይ እዚህ ስቱዲዮ ተገኝተናል። ዛሬም እንግዲህ ይዤ መጥቻለሁ ነው የሚባል አሁን ቤተሰቡ ነናል። ቤተሰቦቻችንም ያውቁናል። እንግዳ አይደለሁም። እንግዳዋን እንግዲህ ጋዜጠኛዋን ካልሽ ኢንተርቪው ልታረጋት ነው። ይህንን ሳምንት እንግዲህ በጣም መወያየርስ የነበረው በጣም ደስ የሚል ሳምንት አለ። የሳምንታችን መጨረሻ እጅግ በጣም ደስ በሚል ተዘግቷል። ባልደረቧችን የሆነው ወንድማችን አስተማሪያችን፣ ለእኛ በጣም ብዙ ነገር የሆነው በተለይ ለኔ ለትጂ ደግሞ እንደ አባት እንደ ወንድም እንደ ጓደኛ ሲመክረን የነበረ ሰው አግብቷል። ጋዜጠኛ ነጋሽ በዳዳ እንግዲህ በዚህ ሳምንት መጨረሻ ተድሯል። እንኳን ደስ አለህ የሚል መልእክታችንን ለማስተላለፍ እዚህ ስቱዲዮ እንግዲህ እኔና ትጂ ተገኝተናል። ትጂ፣ ሰርግ እንዴት ነበር? ቆንጆ ነበር። ሚዜ ነበርኩ ሰው ነኝ። በጣም ደስ ይላል። እውነት ለመናገር ያስቀናል። በጣም የሚጋባ ስሜት አለው። በጣም ደስ ይል ነበረ አንዳንድ ጊዜ ክርስቲያን ከሚያስብሉሽ ነገሮች አንዱ እንደዚህ አይነት ወሳኝ ህይወትሽን ምዕራፎች የምትጀምሪባቸው በቤተ ክርስቲያን ውስጥ መሆን ነው እና ብዙ ጊዜ መንፈሳዊ ሚዲያ ላይ የሚሰሩ ሰዎች በጣም ፈተና ይበዛባቸዋል። ከብዙ ነገር አንጻር ህይወታቸው ስለሚቃኝ እንደ ሰው ደግሞ የምትፈተኝባቸው ብዙ ነገሮች ሊኖሩ ይችላሉ እና ይህን ሁሉ ነገር ተላልፎ ክፉም ደግም ቀን አልፎ ደግሞ ለዚህ ትልቅ በረከት፣ ለዚህ ትልቅ ነገር መታጨት መድረስና ይህንን ነገር ክቡር በሆነው የተዋህዶ መንገድ ላይ ተጉዘሽ ደግሞ አባውራ መሆን እማውራ መሆን ራሱን የቻለ በጣም ትልቅ ትልቅ ስኬት ነው ብዬ አስባለሁ። በእርግጥ ትዳር በዚህ ጊዜ ማግኘትም ቀላል ሊሆን ይችላል። ሰዎች በቀላሉ መንገድ ትዳር መመስረት ሊችሉ ይችላሉ፣ ነገር ግን መሄዱ እና ደግሞ በተቀደሰ ነገር ማድረጉ ክርስቲያናዊ የሆኑ ሰርጎች ናቸው። አ አለማዊ የሆነው ክርስቶስ የማያውቃቸው በጣም በርካታ ቤተክርስቲያን ማታውቃቸው እና ከዚህ አንጻር ለቤተክርስቲያን የሚጮሁ ሰዎች ደግሞ በዚህ መንገድ መታየታቸው በዚህ መልኩ ደግሞ ክርስቲያናዊነትን እየኖር ይህንን ነገር ማሳየት በጣም ትልቅ ስኬት ነው ብዬ አስባለሁ። ለዚህም ይመስላል እንግዲህ አስተያየት ከሰጡ ሰዎች መካከል የምንወደው የምናከብረው መምህር ዲያቆን ሔኖክ ኃይሌ ከዚህ ቀደም ስለ ቤተክርስቲያን ሲጮህ አውቀው ነበር። አሁን ደግሞ ራሱ ክርስቲያናዊነትን ኖረ በማለት እንግዲህ ጋብቻውን በጣም እንኳን ደስ አላችሁ ካሉ ሰዎች መካከል አንዱ ነው ማለት ነው። የሱን ማስተያየት ሰምተናል። ከዛ ውጭ ግን እንግዲህ ቦታው ላይ ስለነበርኩኝ ከዚ አንጻር ፕሮግራሙ እንዴት ነበር የሚለውን ትንሽ ለቤተሰቦቻችን እንገራቸው። በእርግጥ እውነት ለመናገር የነጋሽ በዳዳ ሰርጌ ወይም አጠቃላይ የታየው ወይም ፕሮግራሙ እንደዚህ ሶሻል ሚዲያ ላይ እንዲወጣ በፍጹም አልተፈለገም እና በጣም ሲያስጠናቀቅ ነበረ። እንደውም በቃ እንደዚህ ይቀላል ብሎ እንዲያልፍ እዛው ቤተክርስቲያን ፕሮግራሙ አልቆ ከዛ ወደ ቤታቸው መግባት እና በጣም ሲምፕል የምትይው ነገር አለ አይደል? እንዲህ ሶሻል ሚዲያ ላይ ወጥቶ መነጋገርም እንዲሰማ ምንም አልፈለግም ነበር እውነት ለመናገር እንግዲህ ለዛም የተለያዩ ጥንቃቄዎችን ሲያደርግ ነበረ። ነገሽ ታውቂያለሽ፣ በህይወቱ ሲምፕል የምንለው አይነት ነው። ቀለል አድርጎ ህይወትን የሚኖር የሚቀበል አይነት ነው። ነው በቤታቸው ድርድር ማያቅ ሰው ነው እና በቃ በቤተክርስቲያን ክርስቲያን ስርአቱ ተከናውኖ ከዛ በኋላ ግን ምንም አይነት እንደዚህ ወጥቶ ሶሻል ሚዲያ ላይ የሚቀረጽ ነገር አልተፈለገም ነበር። እውነት ለመናገር እንደዛ ማድረግ ቢቻል አንዱ ትልቅ ገቢ የማግኛ ነገር ተደርጎ ይቆጠር እና በዛ መልኩ ማስኬድ በጣም ቀላል ነበር ለሱ ከብዙ ነገር አንጻር ማለት ነው። ነገር ግን የተለያዩ ሰዎች እዛ ቦታ ላይ የተገኙ ሰዎች በክፋትም አይደለም በቅንነት ቪዲዮዎች ወጡ። ከዛ በኋላ እንግዲህ በሚገርም መልኩ እኛ ከዛ ከአዳራሹ ወይም ከቤተ ክርስቲያን ሥርዓት ቁርስ ተበልቶ ምሳ ተበልቶ ሳያልቅ ወዲያው ፖስቶች መውጣት ጀመሩ ማለት ነው። በተለይ በጣም እኔ ደነገጥኩኝ። እንደውም ሰውን የሆነ ሰዓት ላይ ጉርሻ ፔጅ ትልቅ ፔጅ ነው። እንግዲህ ይታወቃል፣ የፌስቡክ ፔጅ ነው፣ ቴሌግራምም የተለያዩ ፔጆች አሏቸው። መጀመሪያ ላይ እዛ ላይ ነው የታየው። በጣም ደነገጥን፣ ምክንያቱም ፈጽሞ ማለት ነው በዛ መልኩ አልተጠበቀም ነበረ። ከሽምግልናው ጊዜ ጀምሮ በጣም ሲጠነቀቁበት የነበረው ጉዳይ ነው። ሽምግልናው ላይ መምህር ደረጀ የዮዳ ቢሲኒያ ባለቤት የሆኑት አቶ ትዛዙ ኮሬ እና ዶክተር ጌትነት ፈለቀ እና መምህር የማርያም ወርቅ እና ዘማሪ ብርሃኑ እና ጠበቃ መልካሙ ኦጎ ነበሩ ማለት ነው። እንግዲህ በርካታ ሰዎች ትልልቅ የምንላቸው ሰዎች ነበሩ። ወደ ሙሽርት ቤት ለሽምግልና የተሰጡት መምህር ደረጀና ሙሽሪት ደግሞ እንደ አባትና ልጅ ናቸው። እንደ አጋጣሚ እንደ መታደልም ሆኖ ምስክር ሙሽሪት ምስክር ደረጀኝ ነው የአባቷ ስም እና በጣም ጥሩ የአባትና የልጅ ግንኙነት ያላቸው ልጅ ነች ማለት ነው። መምህር በጣም በሽምግልናው ላይም ከዛ በፊትም ባሏት ባሉት ነገሮች ላይ በደንብ የሚቀራረቡ ሰዎች ናቸው ማለት ቤተሰቦች ናቸው ማለት ነው። መልካም መምህር እንግዲህ የአባትነቱንም የጓደኝነቱንም ቦታ ሰጥተው ነው እንትን ሲሉ የነበረው ማለት ነው። አሁን ትጂ አይቶች ከሆነ ሶሻል ሚዲያ ላይ ነገር ናታ ጋንን ማሳየት የምንፈልገው በተለይ ደግሞ አሁን ላይ የሰርግ የሽምግልና የመልስ ምናምን ተብለው ቃ ሁሉንም ሰው የሚያሳቅቁ ደስ የማይሉ አንዳንዴ፣ ማለት እዚህ ሀሳብ ላይ በእርግጥ ሁለት ሀሳብ ነው ያለው ደስታቸውን ማሳየታቸው ያላቸውን ነገር ማሳየታቸው ጥሩ ሆኖ ሳለ ግን ይጋንናል። ሽምግልና ሽምግልናነቱን ያጣል። ከሰርግ በላይ ይሆናል ምናምን የተለመደው እንደዚህ ሆኗል። አሁን ላይ በቃ ትንሽ ገንዘብ ያለው ሰው ትንሽ የሚታወቅ ሰው ነገሮችን በጣም አጋንኖ ማሳየት ይፈልጋል። በቅንነትም ሊሆን ይችላል፣ ወይም ደግሞ ኢትዮጵያ ያለችበትን ሁኔታ እኛ ሰዎቿ የምንኖርበትን ሁኔታ ካለማወቅም ሊሆን ይችላል። ነጋሽ ግን ማሳወቅ ያልፈልገው ለምንድን ነው እንደዚህ አይነት አሁን ፐርሰናል የሆኑ ጉዳዮች አንቺንሽ ምትኖሪ ትዳርሽን የምትኖሪው አንቺ ነሽ ነገር ግን ሶሻል ሚዲያ ላይ በእንደዚህ አይነት ነገሮች መከሰት ማለት ለአንቺ አላስረዳሽም ለብዙ ነገር የተጋለጥሽ ነው የምትሆኙ ብዙ ሰው ሀሳብ የሚሰጥበት ጉዳይ ይሆናል እና ከምንም ነገር አንጻር አይደለም ከበጎነት ነገር ሸፍና አድርጎ ከመያዝ ትዳርን አንቺ እስከኖርሹ ድረስ እዩልኝ ምናምን የሚለው ነገር አስፈላጊ አይደለም በጣም ግዴታ የሚሆንበት ቦታ ላይ እንደ ባልና ሚስት ልትሄጂ ትችያለሽ። ቤተክርስቲያን ሄደው አከናወኑት አይደለም ግን ይህን ያህል ብዙ ቅድም ያልኩሽ እሱ ነው። በጣም ብዙ ሰው ተደርጎ በጣም ኃይለኛ ድግስ ተደግሶ እናድርግም ተብሎ አነጋሽ፣ በሚገርም ሁኔታ ሙሉ ድግሱን እኛንን ምንችለው ያሉ በርካታ ሰዎች ነበሩ፣ በዚሁ የነበሩ ሰዎች ማለት ነው። ነገር ግን እንደዚህ በጭራሽ በቃ እንዲሰማም እንዲሰው፣ እንዲጨነቅም እንዲፈለግም መነጋገሪያ ከዚህ አንጻር መሆንንም ጭራሽ የማይፈልገው ነገር ነበረ ማለት ነው። እና በጣም ሲጠነቀቅበት የነበረው ጉዳይ ደግሞ ይሄ ነበረ። እንግዲህ ሰዎችን እግዚአብሔር ደግሞ በእንደዚህ አይነት ሰዎች ሊያስተምድ ይችላል። ሌሎች ሰዎች እነጋሽን እያዩ በእነሱ መንገድ መሄድ የሚፈልጉ ወጣቶች ደግሞ ሊመጡ ሊፈጠሩ ይችላሉ። ምናልባት ከዚህ አንጻር በጎ ነው ልንል እንችላለን። እሱ ለምን ነበር የማይፈልገው ካልሽኝ ግን ትዳርን ያው ክልል አድርጎ ሽፍን አድርጎ ምንም እንትንም ሳያስፈልግ ድብቅ አድርጎ ለመኖር ይመስለኛል። ከዛ አንጻር ነው ይሄ ወጥቶ በራስ ጉዳይ መነጋገሪያ መሆኑን አልፈለገውም። ሊያነጋግራቸውም ሊያወያይም ሊጮውበትም የሚችሉበት ጉዳይ አንድና አንድ ምክንያታቸው ቤተክርስቲያን ስለሆነች ማለት ነው። ከዚህ አንጻር ነበረ። አዎ ነጋሽ፣ የዛሬ ሶስት ዓመት ሶስት ዓመት ከምናምን አካባቢ እኔ ላገባ የነበረ ሰሞን ላይ ማለት ነው። በጣም ቁጭ አድርጎ ነበር መከረኝ። ትዳር ማለት ያንቺና የባልሽ ብቻ ነው፣ ኢቨን ቤተሰቦች እንኳን መግባት የለባቸውም። ትዳርሽን እያንዳንዱን ነገርሽን ሶሻል ሚዲያ ላይ አታውጭ። በሶስት ክፍል ከፍሎ ነበር ያስተማረኝ። እንደውም የምር ማለት ወደ ሶስት ሳምንት ምናምን በየቀኑ በሚባል ሁኔታ ከስራ እየመጣ ከሌሎች ከጓደኞቹም ህይወት አንጻር እያደረገ ከቤተ ክርስቲያን አኳያ፣ እንደ ወንድም ያልኩት በቃ የምር ነበር። እንደ ወንድም ሲሆንልን የነበረው በተለይ እኔ ደግሞ በዛ ሰዓት በጣም የተጎደውበት ሰዓት፣ ነገሮች ጭልም ያሉበት ሰዓት፣ በቃ ብቻ በጣም ብዙ ነገር ነበር። ብዙ ነገር ታውቂያለሽ አንቺም እና ያኔ ምን ብሎኝ ነበር መሰለሽ? የትዳር የመጀመሪያውን ጊዜያቶች እፍፍ የምትይበት ጊዜ ነው። በቃ ሁሉም ሰው ካየኝ ካላየኝ ያንዳንዱን ነገር ውጪ ያንዳንዱን ነገር አያችሁልኝ ወይ የምትይበት ጊዜ ነው። ከዛ ልክ ሰከን ማለት ስትጀምሪ እነዚህ ነገሮች ግን ጠቅሙ ነበር ብለሽ ማሰብ ትጀምሪያለሽ። እና እንደዚህ አይነት ነገር እንዳታረጊ እያንዳንዱን ነገር አንቺና ባለሽ ብቻ በሚመቻችሁ መንገድ አድርጊ ይል ነበር። እና ከማስተማር ከወሬ የዘለለ ነገር ብዙ ሰዎች ይመክራሉ እንጂ እነሱ ሲያደርጉት አይታይማ። ነጋሽ የምር ህይወቱን እየኖረ ያለ ሰው ነው ብዬ ነው ማስበው። አልተሳካለምን እንጂ ያው ወደ ሚዲያው ወጣበት እንጂ፣ ትዳርን በዛ መንገድ ነው የሚያስበው፣ ሁሌም ሲነግረን እንደነበረው ማለት ነው። እሽ እንግዲህ ፕሮግራሙ ላይ ተገኝተች ነበር ታድመች ነበረ፣ እና ፕሮግራሙ ደማቅ እንደነበረ በተወሰነ መንገድ አይተነዋል። ከዛ በኋላ መንቀሳቀሶች ቢኖሩም ብዙ ፖስት የተደረጉ ነገሮች የሉም። እና ፕሮግራሙ እንዴት ነበር? እንዴት አየሹው? ቆንጆ ነበር። ስርዓቱ የተከናወነው በቅድስት በአታ ለማርያም ገዳም ውስጥ ነው። ትልልቅ አባቶች በተገኙበት በጣም በሚማርክ መልኩ በቃ ልነግርሽ አልችልም። በጣም በቃ በሚያስቀና የቤተክርስቲያናዊ ስርዓት ነው ጋብቻቸው የተከናወነው። ከዛ በኋላ በቅድስት ስላሴ ካቴድራል ግቢ ውስጥ ወይም ባለወልድ አዳራሽ ውስጥ ከዛ ፕሮግራሙ ላይ ለታደሙ ሰዎች የምሳ ፕሮግራም ነበረ። እዛ የምሳ ፕሮግራም ላይ ደግሞ እግዚአብሔር እየተመሰገነ በተለይ ልቤን የነካው ነገር በእውነት አንድ ሚዜ ነበሩ። በቃ አሁን ከሴቶች አንደኛ ሁለተኛ ሚዜ የሚባል ነገር አለ አይደለ? የነጋሽ እናት መቼም ታውቂያቸዋለሽ። በጣም ስማ አምቦል በቃ አንደኛ ሚዜ ማን ነበር ካልሽኝ የነጋሽ እናት ነበሩ። በቃ ወይዘሩ ሽተይም ማለት ነው። ሁለቱ ደግሞ ያላቸውን አታችመንት ታቂያለሽ። በቃ እዛ ቦታ ላይ የእሳቸውን ደስታ ብቻ ማየት በጣም በቃ ከበቂ በላይ ነበር ማለት ነው። ሲዘምሩ በቃ አንድ ቀን አንድ ሰዓት የሆነች ሰዓት ላይ እንኳን ሲቀመጡ አላየዋቸው ማለት ነው። አብረው እግዚአብሔርን ሲያመሰግኑ በቃ አብረት ሲቆሙ ፊታቸው ላይ የምታዩ ደስታ ምናምን በቃ በጣም ነበረ እና የኛ ብቻ አይደለም፣ የኛ ይሄ የልጆች መዳር ብቻ አይደለም ደስታ የሚፈጥረው ማለት ነው። አንቺ ስትዳሪ፣ አንቺ በትክክለኛው መንገድ የትዳር ሕይወት ውስጥ ስትገቢ ወላጆችሽ የሚሰማቸው ስሜት በቃ በእውነት እግዚአብሔር ማለት ለሁሉም ሰው ኢቨን ለቤተሰቦቻችንም ሲል ለሁሉም ሰው በቃ መልካም የተባረከ የምንለውን ትዳር ይስጠን። ምክንያቱም በጣም የሚገርም ስሜት ነበር የነበራቸውና ሁሉም ሰው በጣም በጣም ደስተኛ ነበረ። እግዚአብሔር የከበረበት ቀን ነበረ ማለት ነው። እንግዲህ በዝማሬ የተለያዩ መንፈሳዊ ትምህርቶችን በመማር ነው። ምንም አርቴፊሻል የነበረ ነገር የለም። እዛ ቦታ ላይ ሁሉም ነገር መንፈሳዊ ይዘት የነበረው፣ ሁሉም ነገር ባህላዊ ይዘት የነበረው ነው እና በጣም ቆንጆ ድምቅ ያለ ፕሮግራም ከቁጥጥር ውጭ ሆኗል። በቃ ከነጋሽ ቁጥጥር ውጭ ወጥቶ ፕሮግራሙ እራሱን እራሱን ምንም ማደጋት ትችይኝ። በቃ ሁሉም ነገር ከቁጥጥር ውጭ ሆኖ ነጋሽ ከሰጠው እንዴት ነው የፕሮግራም ይዘት በላይ ሆኗል። በራሱ ማለት ነው ፕሮግራሙ በራሱ ራሱን አተልቆ ነው የታየው እና ለዚህ ደግሞ ምንም ማቲም እንግዲህ እግዚአብሔር ሞገሱን ጨምሮላቸዋል ብዬ ነው ማስበውና በጣም እነሱም ነጋሽ ላይ ሙሽሪት ላይ እየነበረው ደስታ በጣም ደስ ይል ነበር። በርካታ ሰዎች ምኞታቸውን በጎ ሀሳቦቻቸውን ሲገልጹላቸው ነበረ። ከውጭም የተለያዩ መልእክቶች ሲደረጉ ነበረ። እንግዲህ እንደ አንድ አባት እንደ አንድ ደግሞ ረጅም ጊዜን አብሮ በመከራም በችግርም አብሮ እንደነበረ ሰው ደግሞ መምህር ደረጀም እዚህ ቦታ ላይ ያላቸው ዋጋ ቀላል አልነበረም እና በዚህ አጋጣሚ ባለመገኘታቸው በጣም ብዙ ሰው ሲጠይቀኝ ነበረና እንዴ መምህር ደረጀስ መምህር ደረጀ ሲሉ ነበረ እና ይታወቃል። አሁን ያሉበት ለመምጣት እውነት ለመናገር እያወራን ነበረ እንደው ጊዜው ማራዘም ግዴታ ሲሆንባቸው አንዱ እንዴት ልናደርግ እንችላለን ብለን ያሰብነው የነነጋሽን የሰርግ ጉዳይ ነበረ። ግን ያወቃ ከብዙ ነገር አንጻር ግዴታ መሆን ስለነበረበት ነው፣ በዚህ ቀን ላይ መድረስ ያልቻሉት እንጂ እንደ አንድ አባት በዚህ ሰዓት ቆመው የሚድሩበት ጊዜ ነበር። እንግዲህ ፈቃድ እግዚአብሔር አልሆነም። በሚቀጥለው ግን ሲመጡ ካልሆነዊ በድጋሚ ሰርገን ቢሆን ደግሰን። በዚህ መልኩ ነበር ፕሮግራም ሄደው፣ በጣም ውብ የሚባል ፕሮግራም ነበር። መልካም እንግዲህ ተመልካቾቻችን፣ መምህር ደረጀ ከያሉበት ቦታ ሆኖ የወንድማችን የነጋሽ በዳዳን ሰርግ እንኳን ደሳ ላይ የሚል መልእክት አስተላልፈውልናል አዳምጠን እንመለሳለን። እንኳን ደስ አላችሁ ጋዜጠኛ ነጋሽ በዳዳና እህቴ ምስክር ደረጀ፣ እንኳን ለዚህ ታላቅ የጋብቻ ቀን በሰላምና በጤና ደረሳችሁ። እርቀት ገድቦኝ በደስታችሁ እለት ባልገኝም የደስታችሁ ተካፋይ ግን ሆኛለሁ። እግዚአብሔር አምላክ የአብርሃምና የሳራን የርብቃንና የይስሐቅን የያዕቆብና የራሔልን ጋብቻ የባረከ አምላክ የእናንተንም ጋብቻ ይባርክላችሁ። አክባሪ ወንድማችሁ ደረጀ ነጋይ ዘወይንዬ ፔንሲልቫኒያ ፊላዴልፊያ። መልካም ጋብቻ ይሆንላችሁ። ስንመለስ እንግዲህ ከዚህ ፕሮግራም ላይ በርካታ ዘማሪያን ተገኝቶ ነበረ። ነዘማሪ ፍቃዱ ማለት ተገኝቶ ነበር። ዘማሪ ብርሃኑ የመዝሙር አንድምታውን ሲያስተባብር የነበረ በዝማሬ እግዚአብሔር ሲያመሰግን የነበረ እነ መምህር የማርያም ወርቅ፣ እንደዚሁም በርካታ ጥሪ የተደረገላቸው አባቶች፣ አንዳንድ ደግሞ ከውጪም ወዲያው መጥተው ፕሮግራሙን ለማስተባበር የመጡም ሰዎች ነበሩ፣ ካላቸው ፍቅር የተነሳ ማለት ነው። እና ነጋሽ ጉዳዩን ቀለል አድርጎ ለማሳለፍ ቢያስብም ግን ፕሮግራሙ በራሱ ራሱን አክስፎ ቅድም እንዳልነው እግዚአብሔር በጣም ትልቅ ሞገስ የሆነበት ቀን ነበር ማለት ነው። እነዚህ ሁሉ ሰዎች ፕሮግራሙን አድምቀውት ነበር ማለት ነው። አዎ እግዚአብሔርን ስታከብረው ባከበርሽው ልክ ይታመንልሻል። በጣም በብዙ መንገድ አይቻለሁኝ እኔ በራሴም ህይወት በሌሎች ሰዎችም ህይወት አይቻለሁኝ። አንቺ ችላ ያልሺው ነገር ግን እግዚአብሔር ቀን ቆጥሮ ይከፍልሻል በቃ እሱ ለበጣም ለብዙ ሰዎች ሲጥር ነበረ በጣም ብዙ ትዳሮች እንዲሳኩ ሰዎች በሁለት እግራቸው እንዲሄዱ ሲጥር የነበረ ሰው ነው እና እግዚአብሔር እራሱ ነው ፕሮግራሙን ፕሮግራም ያደረገው ብዬ ነው የማስበው እንደሱ ቢሆን ኖሮ አጭር ማንም ያላወቀው ከዛ ትዳሩን በቤቱ የሚመራ አይነት ሰው ነበር የሚሆነው ግን እግዚአብሔር ሲከብር በቃ እንደዚህ ነው የሚወደው ነገርም ነው አይደል እግዚአብሔር የሚመሰገንበት እግዚአብሔር ስሙ የሚጠራበት አንዱ ስፍራ ነው። ጋብቻው መልካም እንግዲህ በስራ አስተምሮናል፣ በተለያዩ ነገሮች አስተምሮናል እና አሁን ደግሞ አንቺ ቦታው ላይ ስለነበር ከሰርጋቸው በጣም ብዙ ነገር ትማሪያለሽ ብዬ አስባለሁ። እንታማሽ ለምሳሌ አሁን ከ ከቅርብ ጊዜ ወዲህ ትንሽ መሻሻሎች አሉ፣ ነገር ግን ከዛ በፊት በነበረ ብዙ ወጣቶች ላይ በመንፈሳዊ መንገድ መጋባት የተለመደ አልነበረም። እንደ ሬድ ነው ትንሽ ሰው ነው በዚህ መንገድ መጥቶ ጋብቻውን በስርዓተ ቤተክርስቲያን የሚያደርጉ ወጣት ቁጥር ትንሽ ነበረ እውነት ለመናገር አሁን ግን እንደነዚህ ዓይነት ሰዎች በዚህ መንገድ ጋብቻቸውን መፈጸማቸው ሌሎች ሰዎች እንዲበራቱ ያደርጋቸዋል። በዓለማዊ በጣም ይገርመኛል እና በቁርባን ከተጋባ ሰው መፋታት አይቻልም የሚል ምክንያት ይሰጣል እና ሰው ለመፋታት የሚያስብ ከሆነ መጀመሪያ ስለምን ይጋባል? ለምን ትጋቢያለሽ? እና ይህን እንደ ርዕስን ስታቀርቢው ራሱ ትንሽ ህመም ይፈጥራል እና ስናወራበት ነበር በዚህ ጉዳይ ራሱ ማለት ነው በስርዓተ ቤተክርስቲያን ማድረግሽ ከብዙ ነገር አንጻር ህይወትሽ በሰላም የተሞላ እንዲሆን ያደርጋል። ከዛ ውጭ ግን በቃ እኔ እንጃ ስንዱ ቤተክርስቲያን ነች የሚባለ በቃ እዛ ቦታ ላይ እዛ ስፍራ ላይ የጋብቻ ሂደቱን የሚደረግበት መንገድ ቁርባኑ ሲሰጥሽ ከዛ በፊት የሚደረገው ይሄ ስርዓቱ በጣም የሚገርም ነው። በቃ የሚደረገው ወረብ ካህናት ለሙሽሮቹ የሚያሳዩት ክብር፣ ቀለበት ሲደረግ ያለው ነገር፣ ካባቸው ሲቀመጥ በቃ ምን ብዬ ልንገርሽ፣ በጣም የሆነ ነገር አለው ማለት ነው። በቃ አሁን ላርገው እንዴ አሁን እዚሁ ላግባ የሚያስብል፣ በእውነት ነው ብልሽ፣ እንደዚህ ነው የሚያስቀን ነው። እና እንደነ ነጋሽ አይነት ሰዎች ደግሞ በዚህ መልኩ ትዳራቸውን መመስረታቸው ቅድም እንዳልኩት ከስር ለሚመጡ ወጣቶች ትልቅ ትምህርት ነው ብዬ አስባለሁ። ከነ ጥፋታችንም ከነ ምናችንም ቢሆን ከቤተ ክርስቲያን ሳንርቅ እንደዚህ ወሳኝ የምንላቸውን የህይወታችን ጉዳዮች በቤተ ክርስቲያን ማድረግ ማድረግ ስንጀምር ነገ ደግሞ እግዚአብሔር ያከበረው ቤተሰብ ይሆናል። አይደለ በብዙ ከዚህ ቀደም እኮ የአዲስ አበባ ልጆች ነን ተብሎ የተሰደብንበት ጊዜ ነበረ፣ በፓርላማ ሳይቀር ማለት ነው እና ከነዚህ ነገሮች ርቀን እግዚአብሔር የሚከብርበትን ቤት መመስረት እንችላለን። ከቅርብ ጊዜ ወዲህ የፍቺ ቁጥር በዛ እየተባለ በሚነገርበት ዘመን የቤተ ክርስቲያን ጋብቻ ብቻ መፋታት አይቻልም ተብሎ የሚፈራ ከሆነ በጣም ቆንጆ ነው። ጥሩ ነው። በቃ በጣም ጥሩ ነገር ነው። ስለዚህ ሁሉም ሰው ጋብቻውን በቤተ ክርስቲያን አድርጎ የፍቺ ቁጥርን ቀንሶ በሚያስማሙን ጉዳዮች ላይ ብቻ እየተስማማል ጉድለቶቻችንን ደግሞ አንዳችን የአንዳችንን ጉድለት እየሸፈንን የተሳካ ትዳር ማድረግ ይቻላል ማለት ነው። እና ከዚህ አንጻር ነገም ትፈሪያለሽ አይ ሰውስ ምን ይላል የሚለውንም ነገር ይዘ ወይ ማሰብ ቀላል ነገር አይደለም። ለሰውስ ነው እንዴ ምናምን የሚለውን ሀሳብ ትቶ ሰውስ ምን ይላል ብሎ አስቦ ለበጎ ነገር ከሆነ ለመታረቅ ከሆነ ምንም አደለም እና እንደዚህ አይነት ነገሮች እንዲበራከቱ ነገም እግዚአብሔር ፈቅዶ እኛም በዛ መንገድ ስንሄድ በእንደዚህ አይነት መንገድ እናድርገው የሚል ጥሩ የቅናት መንፈስ ፈጥሮብናል። አዎ ቤተ ክርስቲያን የማታውቀው በቤተ ክርስቲያን ስር ያልተደረገ አለማዊ ጋብቻ፣ ሁሉም ጋብቻ ቅዱስ ነው፣ ግን ክርስቶስ ሲያውቀው ደግሞ ይበልጥ ነገሮች ቀና ይሆናሉ። አይተናል አይደል እኛ በጣም የብዙ ሰዎች መንገድ ሲስተካከል እግዚአብሔር ሲጨመርበት አለማዊ ጋብቻ ሲጀምር ቤተክርስቲያን አታውቀውም። ቤተክርስቲያን ማታውቀውም ጋብቻ ደግሞ ክርስቶስ አያውቀውም ማለት ነው። ስለዚህ በተቻለን መጠን ሁላችንም እንግዲህ አሁን አንቺ መንፈሳዊ ቅናት አድሮብሻል። እኔም እኔ በቤተክርስቲያን አይደለም የሚያገባሁት ና በጣም እግዚአብሔር ቢፈቅድ የምመኘው ነገር በስጋና መቁረብን ነው። በቃ የምፈልገው እግዚአብሔር ፈቅዶ ለዛ ካደረሰኝ ማለት ነው እና በጣም የሚያስቀና። በጣም የሚያስቀና ታናናሽ ወንድሞች አሉት እህቶች አሉት። ለእነሱም ደግሞ ምሳሌ የሆነ ትዳር ነው ብዬ ነው የማስበው። በጣም እግዚአብሔር የሚያስቀን እንኳን ደስ ያለ ወንድማችን ማለት እንኳን ደስ ያላችሁ ማለት የምፈልገው በጣም የነጋሽ ሚዜ የነበሩ ሰዎች አብዛኞቹ መንፈሳዊ ሚዲያ ላይ የሚሰሩ ሰዎች ናቸው እና አንዳንድ ጊዜ ኮምፕቲሽን መጥፎ ነው። አደላ አለም የምሰጥሽ የመወዳደር መንፈስ ከባድ ነው። አይደለም እንደዚህ ወዳጅ ሊያደርግሽ ይቅርና እንደውም በአይነ ቁራኛ እንድትታይ ነው የሚያደርግሽ። ና በዚህ ህብረት ውስጥ ግን ያየነው ፍቅር ፍጹም ነበር። እውነት ለመናገር የመንክር ሚዲያ ባለቤት አቶ ሚኪያስ፣ የ21 ሚዲያ ባለቤት አቶ ወንደሰን፣ የጋዜጠኛ ነጋሽ በዳዳ ጓደኛ፣ አብሮ አደግ ማለት ይቻላል ከ20 ዓመት በላይ አብረው ብዙ ክፉና ደግ ጊዜ ያሳለፉ ጓደኛው ነበሩ። አቶ አብይ አንደኛ ሚዜ ነበሩ። መምህር ዳንኤል አርአያ፣ ጋዜጠኛ አርያ መካሻ እነዚህ ሁሉ የነጋሽ በዳዳ ሚዜዎች ነበሩና አሁን እንደዚህ አይነት የመንፈሳዊ ቻናል ላይ የሚሰሩ ሰዎች ህብረታቸው ምን አይነት ነው ካልሽኝ እንደዚህ ቀና ህብረት ነው ያላቸው። እንደ ስራ ከስራ እያለፈ ወንድማማችነትን ስሜት ፈጥሮላቸዋል፣ በዚህ በመንፈሳዊ ሚዲያ ላይ መስራታቸው ማለት ነውና። ሁሉም ደግሞ ከሱ ጋር እኛን በዚህ መልኩ ነው የተዋወቅነው ትላንት ልናየው ልናውቀው የምንጓጓው ሰው ነበረ እና እንደዚህ ዛሬ ላይ ለአንተ ሚዜ መሆን መቻላችን ለእኛ በጣም ትልቅ ክብር ነው ሲሉ ነበረ። ሌላው እንግዲህ ነጋሽ ይህን ቀን ሊያሳየው ይመስለኛል። ከወራቶች በፊት በጣም አስቸጋሪ የሚባሉ ጊዜያቶችን እያሳለፈ ነበረ፣ በእስር ላይ ይገኝ ነበር። ይህም የሆነው በምንም አይደለም፣ ለቤተ ክርስቲያን በመጮኋቸው የተነሳ ነው። ከዛ እዛ እስር ቤት ውስጥ ሆኖ ደግሞ ህመሞች ገጥመውት ነበረ። እና እነዚያ ሁሉ ቀናቶች አልፈው ነጋሽ ሆስፒታል ገባ፣ ነጋሽ ታሰረ ከሚል መጥፎ ዜና ደግሞ ወተን እንደዚህ መልካም ዜናውን ለማብሰር ነጋሽ በዳዳ ተዳረ፣ ጋዜጠኛ ነጋሽ በዳዳ ተዳረ የሚለውን ነገር ለማብሰር መብቃት ቀላል ነገር አይደለም። እና ከዚያ ሁሉ አስቸጋሪ ነገር ወጥቶ እንደዚህ አይነት ትልቅ ቀነን ለማየት በመብቃቱ በጣም በጣም ደስ ብሎናል። ድርጅታችን ነጋሽ መምህር ደረጀም ደግሞ ሚዲያ እንደ ሚዲያ እህት አጋር ነው የሚባባሉት። ስለዚህ ሁለቱም አንዳቸው አንዳቸው በደስታም በሀዘንም ጊዜ የሚራራቁ ሰዎች አይደሉም እና ባለፈውም እንግዲህ መታሰሩን ዘግበን ነበር። አሁን ደግሞ ለቤተሰቦቻችን ከኛ እንደበት ይናገሩ። ያው ሸፋፍነን ልናልፍ ነበር አልሆነም። ሁሉ ሚዲያ እስከተናገረ ድረስ ደግሞ ለምዝማሉ የሚል ነገር ጥያቄ እንዳይፈጥርባቸው ብለን ነው እንግዲህ በዚህ መልኩ የነበረው ነገር ለማስረዳት የመጣ ነው። ቲጂ እንግዲህ የነበረውን ነገር ስላስረዳሽን እጅግ በጣም እናመሰግናለን። ማለት በጣም የሚያስቀና አይነት ፕሮግራም እንደነበረ ተመልካቾቻችንም እንደሚረዱት አቃለሁኝ። ሁላችንም በዚህ መባረክ ብንችል እና ነገሮች እንደዚህ ቢሄዱልን የሁላችንም ደስታ ነው። የሁሉንም ሰው እንግዲህ ትዳር በእንደዚህ አይነት መንገድ እንዲሄድ እንደ ሚዲያ ምኞታችን ነው። ነጋሽ በዳዳ ደግሞ እንደዚህ በጣም ደስ በሚል ሁኔታ በስጋና ደግሞ ቆርበው ስለተጋቡ በጣም ደስ ብሎናል። እንኳን ደስ አላችሁ። ነጋሽ ጋዜጠኛ ነጋሽ በዳዳ ምስክር ደረጀ በጣም ቆንጆ ውብ፣ እንዲሁም ደግሞ በጸባዩ በጣም መልካም የሆነች ሴት ናት። ፐርሰናሊ ስለምናውቃት ነው እንደዛ የምንለው። እግዚአብሔር ጋብቻችሁን የአብርሃምና የሳራ ያድርግላችሁ ቀሪ ዘመናችሁ በልጅ የምትባረኩበት እግዚአብሔር ደግሞ የሚከብርበት ቤት ከዚህ የበለጠ ይሁን። እንግዲህ ሌላም ጊዜ ጥሩን ለማለት ነው። እጅግ አድገን እናመሰግናችኋለን። በቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ፕሮግራሞቻችንም ለሌሎች ሰዎች እንዲደረሱ ላይክ፣ ሼር በማድረግ ሌሎች ሰዎች ጋርም እንዲደርስ አድጉልን። ቤተ ክርስቶስን በቅድስት ሀገር ኢየሩሳሌም በስመአብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ እያስጎብኝ ድርጅት ይጓዙ። ከልደቱ እስከ እርገቱ የተወለደበት ቤተልሔምን፣ የተጠመቀበት ዮርዳኖስን፣ ያረገበት ደብረ ዘይትን እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት አገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኚ ድርጅትን ይምረጡ። ደረጀ ዘወይንዬ አስጎብኚ ድርጅት እኛ በትላንትናና በነገ መካከል ያለን ዛሬ ነው። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት